ሰላም እንዴት ናችሁ? እኔ ወዶች ደና ናችሁ? በጣም ደና ነኝ። ዛሬ በጣም ያሳዝን ነገር ነው ያዩት። ለማመን ይከብዳል። ስራ ነው ለማለትም ትንሽ ይከብዳል። ለማንኛውም ዳኒ እንግዲህ ሶሲና፣ ብሩኬ ካሁን በፊት ብዙ ነገር እንደሚያወሩ እንግዲህ መረጃ መጣ ብሏል። ብዙ ዩቲዩበሮችን የሚሰሩትን ነገር እዩ። ለማንኛውም ሁላችሁም ተረጋጉ፣ ተስፋ ትቁረጡ፣ ብሩኬን አትሳደቡ። ምናምን በቃ ኦልሬዲ ስራ ነው። ምክንያቱም ሁሉም ቤት ሄዱ እና አብረሽ ቤት ነ ፍቅር ቤት በፊት መረጃ ወጣ፣ ፋይል ወጣ፣ ሁሉም ዩቲዩበሮች የሚሰሩት አይነት ስታይል ነው። ሲቀጥል ደግሞ ብሩኬና ሶሲ በፊት ጀምረው ቪዲዮ ሲሰሩ ለፍራንክ ቪዲዮ ቴክስት ያወራሉ። ሰው እኮ ሳይነጋገር አይደለም ቪዲዮ የሚሰራው። ስለዚህ ቪዲዮ ተነጋግረው ነው የሚሰሩት። ስላይዲዮ ማውራት አለባቸው። ሳያወሩ ዝም ብሎ መቸም ቪዲዮ አይሰሩም። አይደለም። ስለዚህ ቴክስቱ ብዙ ማይግረማችሁ። እኔ ብሩኬን በጭራሽ ከሶሲ ጋር ይሆናል ብትሉኝ ራሱ ላምን አልችልም። በቃ እኔ ላምናችሁ አልችልም በጭራሽ ማለት ነው። ብሩኬ ከሶሲ ጋር ይሆናል ብላችሁ የምታስቡ ሰዎች በጣም ሞኝ ናችሁ ሞኝ ናችሁ ብዬ ነው ማሰብ። ሊሆን አይችልም። ሶሲ ትልቅ ሰው ናት። እሱ ገና ቦቀቅላ ነው። እኔ ዳኒ ራሱ እንዴት እያሰበ እንዳለ አላቅም። ዋናው አላማው ዳኒ ይመስለኛል ማለያየት ነው። በጣም ተንኮል ነው፣ መበቀል ነው የፈለገ ብሩኬን ከልጅቷ ጋር የሆነ ግንኙነት ያለው ስለመሰለው። አንዳንዴ ሳትመጣጠኑ የፍቅር ግንኙነት ስትጀምሩ። ሶሲ ያሁን ቆንጆ ናት፣ ቆንጆ ናት እኮ ቁንጅናዋን። እኔ ቆንጆ አይደለችም አላልኩም። ግን አለባበሷ፣ ንግግሯ፣ ሁኔታዋ፣ ሞልቃቃነቷ ቁንጅናዋን በሙሉ ያጠፋዋል። ገባችሁ አይደለ? እና አሁን ዳኒና ሶሲ ጭራሽ አይመጣጥኑም። እሱ ኩርንችት ነገር ነው፣ እሷ ደግሞ ቆንጆ እየመለሉ ናት። ሰው ቅናት መንፈስ አለበት። ከብሩኬ ጋር ደግሞ ሲያያት በቃ ሌላ ነገር የምታደርግ መሰለች የምታደረግበት መሰለው። ከዛ በኋላ ብሩኬን ለመበቀል ምን ማድረግ አለበት? የውሸት ክስ አምጥቶ ለሀይሚ ያሳይቶ ሁለቱን ማለያየት አለበት። እሱ ከሶሲ እንደራቀው ሁሉ ልክ ሀይሚንም ልክ ሶሲ ከቡራ ጋር እንደምታደርገው ሊጋጋጥ ይፈልጋል። ሀይሚ ደግሞ እንደዛ አታደርግም። ገባቸው አይደለ ከሰላምታዊ ጀምሮ ርቀቷን ጠብቃ ነው። እና ዳኔ ተብዬው ዲስታንስን ጠብቅ ብራዘር፣ ዲስታንስን ጠብቅ። የሰው ሚስት እንዲያሻቅበ ማየት አያወጣም። የራስ ክን ብታባብል ይሻላል። እና ብዙዎቻቸው አተፍረዱ ብሩኬ ላይ የማትፍረዱ ሀይሚ ላይ ማትፍረዱ፣ በተለይ ሀይሚ ላይ የምትፈርዱ ሰዎች ጤና የላችሁም፣ ጤና የላችሁም ብዬ ነው የማስበው። ምክንያቱም የምትወዱ ሰው ሌላ ሰው ጋር ማየት በጣም ያማል። ሲቀጥል ደግሞ አሁን ያየችው ቴክስት የውሸት ቴክስት ነው። በቃ ብሩኬ ከሶሲ ጋር የፍቅር ግንኙነት በጭራሽ ሊጀምር አይችልም። በቃ እኔ እርግጠኛ ሆኜ የምነግራችሁ ነገር ቢኖር ማለት ነው ሁላችሁም የብሩኬ ማንነት ታውቃላችሁ። ያሳያት ቴክስት የቪፊት ኮመንት ደግሞ ያን ማኛም ቆንጆ ልጅ የኔ ቆንጆ ምናም በቃ ሌላው ምንም ያወሩት ነገር የለም። ሲቀጥል ደግሞ የውሸት ቴክስትም ፈጥሮ ያመጣል ብዬ አስባለው ዳኒ ማለት ነው። የውሸት ቴክስት እኮ ይጻፋል አታውቅም እንዴ? ፕሮፋይልና ፕሮፋይል ይቀይራል። እስክሪንሻት ነው ያሳያት። የራሷ ቴሌግራም ላይ ሲገብት አሳያት። እስክሪንሻት ነው የልጅ ያሳያት። ገብቷቸዋል አይደለ? እስክሪንሻት ደግሞ በራሱ ፕሮፋይል ቀይሮ መስራት ይችላል። ሁለቱ ኢንስታግራም ካለው ባንዱ የእሷን ፕሮፋይል ያደርጋል፣ ባንዱ የብሩኬን ያደርጋል። ስም ኤዲት ያደርጋል፣ ከዛ እስክሪንሻት ያደርጋል። ቴክስት ራሱ በሁለት ኢንስታግራም ጽፎ ስለዚህ ቴክስቱ አያሳምንም። ብሩኬ ራሱ እያለ ምንድን ነው የምትቀባጠረው ሰው እያለ ነው። እና እኔ ብሩኬ ከሶሲ ጋር የፍቅር ግንኙነት አለው፣ ሌላ ግንኙነት አለው ብትሉኝ ላምናችሁ አልችልም። ሲጀመርም አላምንም። ሲቀጥል ደግሞ አብሮም የሰራ ሰው ሳይነጋገር አያወራም። ቴክስት ሊያወሩ ይችላሉ፣ ሰላሳ ደቂቃም ሊያወሩ ይችላሉ። የሚያወሩት ደግሞ የሚሰሩትን አይዲያ በደንብ መመካከር አለባቸው። ምን እንዴት ማድረግ እንዳለባት እንደዚህ እንደዚህ በይና ሀይሚን ለማሳመን እንዲ እንዲማድረግ አለብን የግድ ሳያወሩ አይደለም ቪዲዮ የሚሰሩት ተግባባን አይደለም። እና ሀይሚና ብሩኬ እኔ በእንደዛ አይነት ተልካሻ ምክንያት ተለያየን ካላችሁ ፍቅር አለቀሰ፣ ፍቅር አለቀሰ እየየ ብሎ ነው። እኔ መቼም ተስፋ አልቆርጥም እንደማይለያዩ ተስፋ አድርጋለሁ። ከዛ ውጭ ግን ሀይሚ ያበዛሹ ብሩክ ያበዛው ምናምን የምትሉ ሰዎች ዝም በሉ። ዝም መጨረሻውን ሳታዩ ሁለቱም ጋር ጥላች አታሳድሩ። ምክንያቱም ስራ ነው፣ በደንብ እየሰሩ ነው። ሲቀጥል ደግሞ እነሱ መቸም እንደማይለያዩ ሁላችሁም ጠንቅቃችሁ ታውቃላችሁ። አሁን ይታረቃሉ። ፍጹምም በዛ እንግዲህ መልስ ሰጥቶ ነበረ። በቃ እሱ አሁን ላይ ሰላም እንዳልሆኑ እያወሩ እንዳልሆነ፣ በቃ ሁሉም ሰው ጋር የሚፈጠር ነገር ነው። የቴክስት ደግሞ ኢዲት ተደርጎ የሚመጣ ነገር ነው እና ዳኒ የምትባል ሰውዬ ማለት ነው ይህን መረጃ ኮ ማሳየት አይጠበቅብም። ለሀይሚ ምን ይሰራላታል? ቴክስት አየች አላየች የሚቀይረው ነገር አለ? እዛ አልጋ ላይ ከተገኙ በኋላ እንደገና ያ ነገር ይመለሳል አይመለስም? ያለፈ ነገር ነው አደለ? አሁን ካንተ ገና ሶሲ በቃ አወሩ ገና የበፊት የፍራንክ ቪዲዮ ሲሰሩ ያወሩትን አምጥተካ አሳያት አላሳያት አሁን ላይ ለውጥ የሚያመጣው ነገር የለውም። ይልቁንስ ዳኒ ኢንቴክስ ከምታሳይ ባላይ ያልፈኸው ብታስታረቃቸው ጥሩ ነው። አንተ በቃል ነው ያስከው ገባህ አይደለ? እና ሀይሚዬ እንደዛ አይነት ሰው ጋር መገናኘት የለብሽም ምክንያቱም እስከ ዛሬ ስንት ነገር አሳልፋችሁ ብዙ ነገር አድርጎ ልሻል፣ በቃ ሰው ማለት ነው፣ ከብዙ መጥፎ ነገር አንድ ትንሽ ጥሩ ነገር ብቻ ራሱ አብራችሁት እንድትቆዩ ያደርጋችኋል። እና ብሩኬ ደግሞ በጣም ብዙ ጥሩ ነገር ያለው ልጅ ነው። በጣም ጨዋ የሆነ ልጅ ነው፣ የእውነት ለመናገር ብሩኬ ማለት ነው። እና አሁን ላይ እንደዚህ ብትሉ እኔ ላምን አልችልም። በቃ ከሶሲ ጋር ፍቅረኛ ነበር፣ በጭራሽ ሊሆን አይችልም። ቤስት ፍሬንዱ ልትሆን ትችላለች፣ በቃ ካላት እሱ ተመችቷት ሊሆን ይችላል። በቃ እሱ ተመችቷት ይሆናል። እሱ ግን አተመቸውም። ይቅርታ አድርጉልኝና እና እነሱ አይለያዩም፣ ብዙም አትጨነቁ። ዳኒ ግን ተንኮለኛ እኮ ወይኔ! አጭር ሰው ተንኮሉ፣ አጭር ሰው ተንኮሉ እውነት ነው እኮ እናንተ። አጭር ሰው ተንኮለኛ ነው ይባላል እንዲ። በአጭር በቁመቱ ልክ በሆዱ ሙሉ ተንኮል ነው። አጭር ሰዎች በተንኮላቸው ልክ ቁመት ቢሰጣቸው ይባላል። እና አጭር ሰው ታውቃላችሁ ተንኮለኛ ነው። ሲቀጥል ደግሞ ዳኒ ቲክቶክ ላይ የሚሰራውን ነገር ታያላችሁ። የሆነ ጋጠውጥ ነገር ነው የተማርኩ ነኝ ይላል፣ ምናምን ግን የሚሰራው ነገር ልክ እንደተማረ ሰው ሳይሆን የሆነ ሲሰዳደብ አታዩትም እንዴ? እችን ኮረንችት እንንገራትማ፣ እችን እንትና በቃ ሁሉም ሰው ጋር የስድብ አምባሳደር ነው። ታውቃላችሁ፣ ዳኒ ሮስት ና ሀይሚዬ ብሩኬ ከነዚህ ሰዎች ብትርቁ የተሻለ ነው ብዬ ነው የማስበው። ብሩኬም ከሀይሚ ከሶሲ ጋር ባትገናኝ፣ ሀይሚዬም ከዳኒ ጋር አትገናኝ። ዳኒ ሊበቀለው ፈልጎ ነው አንቺን እያሻሸ እያቀፈ ምናምን። ግን ሀይሚ እንደዚ አይነት ስራ እንስራ ቢላት እንኳን ተስማምታ አትሰራም። እርግጠኛ ነኝ አትሰራም ብዬ ነው የማስበው። ክብሯን ማንም ሰው እንዲነካባት አትፈልግም። ግን ደግሞ ይሄ እስክሪንሻት ጉድ ወጣ ጉድ ወጣ። ከብሩኬ ራቂ፣ ብሩኬ አይሆንሽም። ኧረ እናንተ እርግጠኛ ሳትሆኑ ይህን ያክል እንደዚህ ማለት ግን አግባብ ነው? እስከዛሬ ዛሬ ከሱ ጋር ሆኑ በግድሙ ጭጭ ካላልሽ ብላችሁ በኮሜንት መከራ ብለታችሁ አብሮ ከሆኑ በኋላ አሁን የሆነች ትንሽ ችግር ተፈጠረች ብላችሁ አይሆንሽም። ኮሜንቱ በስማ ምን እንዳለ ብሩኬ ባረጌ ነው ለስራ ነው የሚፈልግሽ ምናምን ዳኒ ያመጣውን መረጃ በምን እርግጠኛ ሆናችሁ? ኤዲት አድርጎ እኮ ዩቲዩበር ብትሆኑ በደንብ ታውቆታላችሁ እንዴት ኤዲት ተደርጎ የውሸት እስክሪንሻት እንደሚሰራ። ከራሳቸውት የኢንስታግራም ውስጥ ገብታ ካልታየ እስክሪንሻት አድርጊ ያመጣውት ቢለኝ እኔ አላምንም። ሀይሚ ማመንሽ የዋ ነገር ነሽ አይ እና ዳኒ እንደዚህ የሴት ልጅ ልብ የሚሰብር ሰውን የሚያለይ አንተ ተንኮል ምን ይሰራላል ዳኒ ግን አረ በስመአብ እነሱ ተለያይተው ምን ጥቅም ታገኛል አሁን ይህን ስላሳያት እኮ ምንም የሚቀየር ነገር የለም የበለጠ ብሩኬን እንድትጠለው ነው አንተ ሀሳብህ ወይስ ደግሞ ምንድን ነው ሀሳብህ እኔ አልገባኝም ይህን ስክሪንሽት ስላሳያት እኮ ሀይሚ ምንም ያለፈው ነገር ሊመለስ አይችልም አይደል አሁን እንደገና ማስታረቅ ሰላም ማድረግ እንጂ አለብህ ነገሮችን ማቀጣጠል በቃ ጋዝ ነው ላይ ለያስ እያርከፈከፍክ ያለው ዳኒን። አሁን ነገሮችን በጣም እያባስክ ያለሁ ማለት ነው። እና በጣም ነው የሚደብረው። ዳኒ እንደዚህ አታርግ። የምር ተንኮል ምንም አይሰራልንም። የውሸት እስክሪን ሾት አምጥተህ ብሩክ፣ እንደዚህ ሊያወሩ ይችላሉ። እኔ አያወሩም አልልም፣ ግን የሚያወሩት በስራው ጉዳይ ነው። በቃ ስራ እንገናኝ ምናምን ከሀይሚ ጋር ሆኜ ነው፣ ቢዚ ሆኜ ነው። ሌላት የሚችለው ፍራንክ ከሆነ ከሀይሚ ውጭ ሆኖ ነው ሊያወራት የሚችለው። ገባቸው አይደለም ሀይሚን ፍራንክ ሊያደርጉ ከሆነ ሀይሚ ሳት ኖር አብረው ያወሩና ከዛ ፍራንክ ያደርጋሉ። በቃ እንደዛ ነው በአጭሩ። እንጂ እኔ ብሩኬ ሶሲን በፍቅር እኔ አጭራሽ እኔ ማመን አልችልም፣ ላምንም አልችልም። እና ሁላችሁም አሁን ታምናላቸውም ብሩኬ ከሶሲ ጋር ፍቅርኛ ፍቅር ግንኙነት ነበረው ብላችሁ እኔ አላምንም፣ ላምንም አልችልም። የሚያወሩትም ለስራ ነው። ሊያወሩ ይችላሉ፣ ግን በስራ ጉዳይ ያወራሉ ብዬ አስባለሁ። ሶሲ ልትፈልገው ትችላለች፣ ብሩኬ ግን እንደማይፈልጋት እርግጠኛ ነኝ ብዬ ነው ማስበው። ምክንያቱም እሷ ካለች ታዲያ ሌላ ሴት ጋር ሀይሚ ጋር ምን አመጣጣው? ሲቀጥል ደግሞ እኔ ስራ ነው ብዬ ነው የማስበው። ይሄ ፋይል አለ ፋይል አለ እያሉ የሚያወጡ ሰዎች በሙሉ ስራ ነው በቃ ስራ እየሰሩ ነው። ገባችሁ እና ብዙዎቻችሁ አትጨነቁ፣ ይታረቃሉ። ለጊዜው ግን ሀይሚ በጣም ተናዳለች እና ዳኒ እንደዚህ ሀይሚ ልብ በውሸት እስክንሻት መስበር የለብም። የምሬን ነው። ሰው ለምን ታሳዝናለህ? ባልተፈጠረ ነገር ተፈጠረ ብለ ያልሆነ ነገር ሆነ ብለህ ሰውን ማሳዘን የለብም። ገባህ አይደለ? እሱ አሁን እውነት መስሏት ልታዝን ትችላለች። ተስፋ ልትቆርጡ